የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በመርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት በመላ ሀገሪቱ በጎ ፈቃደኞችን በማስተባበር በሚከናወኑ ተግባራት አበረታች ውጤት ተመዝግቧል። በአዲስ አበባ በጎ ፈቃድ አገልግሎት ባህል እየሆነ መምጣቱንም ጠቅሰው በጎ ማድረግ ከሚሰጠው የህሊና እርካታ በተጨማሪ በማህበረሰቡ በመንግስትና በሀገር የሚያስመሰግን መልካም ተግባር መሆኑንም ገልጸዋል። በጎ በማድረግና በመስጠት የሚጎድል ነገር የለም ያሉት አፈ ጉባኤውም በጎነት በአንድነት መኖር አንድነት ማደግ ነው ብለዋል። በጎ ፈቃደኝነትን ለማስረጽ በሚደረገው ጥረት ከመንግስት ጎን በመሆን የከተማዋ ነዋሪ፣ ባለሀብቶችና ተቋማት እያበረከቱት ባለው አስተዋጽኦና መልካም እሴት በማስቀጠል ለትውልዱ አርአያ መሆን ችለዋልም ብለዋል። በጎ ማድረግ በሰው ያስመሰግናል። በጎ ማድረግ በመንግስት እንዳያችሁት በከተማ አስተዳደሩ ያስመሰግናል። በአገር ያስመሰግናል። ግን ምስጋናውና እውቅናው ብቻ ሳይሆን በጎ ማድረግ ደግሞ ከፈጣሪ ዘንድ በረከት አለው። በጎ በማድረጋችሁ በመስጠታችሁ የሚጎል ነገር የለም። በአንድነት መኖር፣ ለአገር መኖር፣ ለወገን መኖር፣ በአንድነት ደግሞ በክብር መሄድ ይሄም በማድረጋችሁ እጅግ በጣም ደስ ብሎናል። በጎ ፈቃደኝነትና መስጠት የሀገር ፍቅር አንዱ ማሳያ መሆኑንም አብራርተዋል። አዲስ አበባ ከተማ አስተዳደር በየዘርፉ በጎ ፈቃደኝነትን ለማስረጽ የሚያደርገው ጥረት በእጅጉ የሚበረታታ ስለመሆኑም አንስተዋል። ሁሉም ዜጋ ለበጎ ስራ በመተባበር የኢትዮጵያን የማንሰራራት ዘመን እውን ማድረግ ላይ መተባበር እንዳለበትም አፈ ጉባኤው አቶ ታገሰ ጫፎ መልእክት አስተላልፏል። አሁንም ለበጎ ስራ እንተባበር ለበጎ ስራ እጃችን እናበርታ። ይሄ ሲሆን ፈጣሪም ከኛ ጎን ነው፣ አገራችንም ትቀየራለች፣ ትለወጣለች። የማንሰራራት ዘመናችን ስራችን እውን ይሆናል። እጅ ለእጅ እንያያዝ።